የጤና ባለሙያዎች ማህበር ፕሬዝዳንትና ሶስት ዶክተሮች ታሰሩ። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም ሶስት የአርባምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ዋሉ። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር አምስት ደርሷል። በአዲስ አበባ ከተማ ሌሎች አምስት የጤና ባለሙያዎች ደግሞ ከሁለት ቀን ከእስር በኋላ ተለቀዋል። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፍን የገለጸው የጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን የታሰሩት የእሁድ ግንቦት 3 2017 ዓ ም እንደሆነ የማህበሩ ምክትል ፕሬዝዳንት አቶ መለሰ ባአታ ለሚዲያ ተናግረዋል። በ2015 ዓ ም የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰ ገልጸዋል። ምክትል ፕሬዝዳንቱ እንደምናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው። ከመያዙ በፊት ከትናንት ወዲያ የምሰራበት ሆስፒታል አካባቢና በምኖርበት ሰፈር በሚገኝ የፖሊስ ጣቢያ ለምርመራ እንደምፈለግ ደውሎ እንዳስታወቁት ነግሮኝ ነበር የሚሉት አቶ መለሰ ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። ከማህበሩ ፕሬዝዳንት ጋር አጭር የስልክ ንግግር ማድረጋቸውን የሚጠቅሱት አቶ መለሰ በአሁን ሰዓት በፖሊስ ጣቢያ ውስጥ እንደሚገኝና ብዙ ችግር እንዳልደረሰበት ከራሱ መስማታቸውን ገልጿል። ይሁንና የስልክ ጥሪው በመቋረጡ ምክንያት የማህበሩ ፕሬዝዳንት የታሰሩበትን ምክንያትም ሆነ ስለተደረገባቸው ምርመራ በዝርዝር መነጋገር እንዳልቻሉ አክለዋል። ምክትል ፕሬዝዳንቱ አቶ መለሰ ግን የአቶ ዮናታን እስር የጤና ባለሙያዎች ከሰሞኑ ያደረጉት ካለው እንቅስቃሴ ጋር የተያዝ ነው ብሎ እንደሚያምኑ ለሚዲያ ተናግረዋል። አቶ መለሰ ለዚህ እምነታቸውን በማሳያነት የምጠቅሱት ለማህበሩ ፕሬዝዳንትና በራሳቸው ላይም ጭምር ይደርስ ነበር ያሉትን ማስጠንቀቂያ ነው። ማህበሩ በጤና ባለሙያዎች እየተነሱ ያሉ ጥያቄዎች በአግባቡ እንድመለሱ የሚያሳስብ ደብዳቤዎችን መጽሐፉን የሚያስታውሱት አቶ መለሰ እስሩ ከማህበሩ ጥያቄ ጋር የተያያዘ ነው ብሎ በደንብ ነው የማምነው ምናልባት የያዘው አካል ከሌላ ጋር ያያይዘው ይችላል። እርሶ እኛን የምመለከት አይደለም ብለዋል። የጤና ባለሙያዎች ለአመታት ሲያነሷቸው የነበሩ የደሞዝና ሌሎች ጥያቄዎች የማይመለሱ ከሆነ አድማ እንደመቱ መቶ ከሰጡት ማስጠንቀቂያ ጋር በተያያዘ በቁጥጥር ስር የዋሉት አቶ ዮናታን ብቻ አይደሉም። ባለፈው ሳምንት አርብ ግንቦት 1 2017 ዓ.ም ሶስት የአርባ ምንጭ አጠቃላይ የሆስፒታል ዶክተሮች በፖሊስ እንደተያዙ የቤተሰብ አባሎቻቸው ለሚዲያ ተናግረዋል። በቁጥጥር ስር የዋሉት ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማው ና ዶክተር አብታሙ ጌታቸው በአርባ ምንጭ ዩኒቨርሲቲ መምህር ና አርባ ምንጭ አጠቃላይ ሆስፒታል ዶክተሮች ናቸው። የጤና ባለሙያዎቹ በፖሊስ ቁጥጥር ስር የዋሉት አርብ እለት የጤና ባለሙያዎች እንቅስቃሴን በመደገፍ በህብረት የተነሱት ፎቶግራፍ ማህበራዊ ሚዲያ ላይ ካጋሩ በኋላ እንደሆነ ቤተሰቦቻቸው ገልጸዋል። አንድ የቤተሰብ አባል ይህንን ተከትሎ ከሰዓት ላይ የአርባምንጭ ጠቅላላ ሆስፒታል ና የአርባ ምንጭ ዩኒቨርሲቲ ሪፈራል ሆስፒታል ኃላፊዎች ሶስቱን ዶክተሮች ወደ ሆስፒታል እንዲመጡ ጠሯቸው ብለዋል። የጤና ባለሙያዎቹ በሆስፒታል ሲደርሱ አካባቢው ላይ የጤና ባለሙያዎቹ በሆስፒታሉ ሲደርሱ አካባቢው ላይ የመንግስት ኃላፊዎችና የጸጥታ ኃይሎች ተገኝቶ እንደነበረም ገልጸዋል። ሶስቱ ዶክተሮች የጤና ባለሙያዎችን እንቅስቃሴ በማስተባበር ተጠርጥሮ በጋሞ ዞን ፖሊስ ጣቢያ እንደታሰሩም አክለዋል። ከጤና ባለሙያዎች ጋር መነጋገራቸውንና ስምምነት ላይ መድረሳቸውን ለሚዲያ የተናገሩት የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ የሶስቱን ዶክተሮች እስራ አስተባብለዋል። ስራ አስኪያጁ የታሰረ ሰው የለም ስሉ ለሚዲያ ተናግሯል። በአዲስ አበባ ከተማ የሚገኙ አራት የጤና ባለሙያዎችም በተመሳሳይ በጤና ተቋም ውስጥ ተሰብስቦ ለእንቅስቃሴው ያላቸውን ድጋፍ ከገለጹ በኋላ ታስሮ ነበር። በንፋስ ስልክ ቀራኒዮ ክፍለ ከተማ ወረዳ ሁለት ጤና ጣቢያ ሰራተኞች የሆኑ አራት የጤና ባለሙያዎች በቁጥጥር ስር የዋሉት ረቡዕ ሚያዝያ 29 2017 ዓ ም ነበር ታስሮ ከነበሩ የጤና ባለሙያዎች መካከል ለ30 ዓመታት ያገለገሉት የማህበረሰብ ጤና ባለሙያ ደግነሽ ጥላውን ይገኙበታል። የጤና ባለሙያዋ ባለቤት ቄስ ዳዊት ጋሮማ ለሚዲያ እንደተናገሩት በዕለቱ የጤና ባለሙያዎች ተሰብስቦ ለእንቅስቃሴ ያላቸው ድጋፍ ገልጾ ነበር። ከዚህ በኋላ ከሰዓት ላይ የፖሊስ አባላት የጤና ባለሙያዎቹ ከሚሰሩበት ጤና ጣቢያ ወስዶ ጀሞ ሚካኤል አካባቢ በሚገኝ የፖሊስ ጣቢያ እንዳሰሯቸው የሁለት ጤና ባለሙያዎች የቤተሰብ አባላት ለሚዲያ ተናግረዋል። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ አርብ ግንቦት አንድ 2017 ዓ.ም ረፋድ ላይ በመታወቂያ ዋስ መለቀቃቸውንም ቤተሰቦቻቸው ገልጸዋል። አራቱ የጤና ባለሙያዎቹ ከተለቀቁበት አርብ እለት ደግሞ የፋርማሲ ባለሙያ የሆነው ገብሮ መላክ በቁጥጥር ስር በአዲስ ከተማ ክፍለ ከተማ ወረዳ ዘጠኝ ጤና ጣቢያ ሰራተኛ የሆነው ገብሮ የተያዘው ከስራ እየወጣ ባለበት ሰዓት እንደሆነ በደህንነት ስጋት ምክንያት ስሙ እንዲጠቀስ ያልፈለገ የቅርብ ጓደኛ ለሚዲያ ተናግረዋል። በአሁኑ ሰዓትም በመርካቶ አካባቢ በሚገኘው አራተኛ ፖሊስ ጣቢያ ታስሮ እንደሚገኝ ምንጩ ገልጿል። የፋርማሲ ባለሙያው ገብሩ የታሰረው እንደ ሌሎቹ የጤና ባለሙያዎች ሁሉ የጤና ባለሙያዎችን እንቅስቃሴውን የሚደግፍ የቡድን ፎቶ ከተነሳ በኋላ ነው ተብሏል። አርብ ዕለት በቁጥጥር ስር የዋለው ገብሩ በማግስቱ ቅዳሜ ግንቦት ሁለት ቀን በአዲስ አበባ ከተማ የመጀመሪያ ፍርድ ቤት መቅረቡን የቅርብ ጓደኛ ተናግሯል። መርማሪ ፖሊስ በገብሩ ላይ እንዲፈቀድለት ከጠየቀው 12 የምርመራ ቀናት ውስጥ ፍርድ ቤቱ አምስት ቀናት እንደፈቀደም ገልጿል። ገብሩ ከመታሰሩ አስቀድሞ በዚያ ጤና ጣቢያ ውስጥ አዋላጅ ነርስ የሆነው ሚካኤል ጸጋዬ ረብ ለት በቁጥጥር ስር ውሎ ነበር። አዋላጅ ነርሱ ሚካኤል ከሁለት ቀናት እስር በኋላ አርብ ለት ተለቋል። በተመሳሳይ በኦሮሚያ ክልል ጅማ ዞን አጋሮ ሆስፒታል ዶክተሮች በቁጥጥር ስር ከዋሉ በኋላ መፈታታቸው ተነግሯል። የጤና ባለሙያዎች ጥያቄ ዋነኛው ምክንያት ምንም የፖለቲካ አጀንዳ ሳይሆን ደሞዛችን ይስተካከል፣ አስቤዛችን፣ የቤት የትራንስፖርት፣ አጠቃላይ ብዙ ፈተና መከራ ሆኖብናል፣ እርካታ፣ ቤት ክራይ ክፍልም እርካታ ልጆችን ትምህርት አስተምርም እርካታ፣ ትራንስፖርት አይሆንም፣ እርካታ፣ ልብስ አይሆንም፣ በማለትም ነው ዶክተሮቹ እየገለጹ ያሉት። ምክንያቱም እኛ የምንሰራው የምንለፋበት የምንደክምበት ጋር በፍጹም የማይገናኝ በጣም የሚያሳዝነው በጣም አስቸጋሪና ፈተና ውስጥ እንዳለ ነው በማለትም ነው ሀሳቦቻቸውን እየገለጹ ያሉት። ዛሬም የተለያዩ የአገሪቱ ክፍሎች በተለይ ጥቁር አንበሳ አልፎም በወለጋም አንዳንድ ድምጻቸውን የሚያሰሙት ዶክተሮች በህብረት ቆመም ድምጻቸውን ሲያሰሙም ተስተውሏል። ደሞዛችን ይስተካከል፣ በተለይ የተመጣጠነ ኢኮኖሚ ቀውስ ውስጥ አንገባ፣ ህይወታችንን የምንቀጥልበት ሁኔታ ይመቻችልን በማለትም ነው ዶክተሮቹ እየጠየቁ ያሉት ይህን ጥያቄ ደግሞ መንግስት ቶሎ ታሳቢ በማድረግ ነገሮችን በውይይትና በመነጋገር በመፍታት ወደ መፍትሄ መግባት እንዳለበት ጭምርም ነው በርካታ ምሁራኖችም ጥያቄዎቻቸውን እያቀረቡ ያሉት። ጤና ባለሙያዎች ሌላ ተልዕኮ ሳይኖራቸው ቀጥታ የሚጠይቁት ዋነኛው ምክንያት የኢኮኖሚ የደሞዝ የምግብ የአስቤዛ ጉዳይ እንደሆነ ጭምርም የአደባባይ መረጃዎችና እውነታዎች እንደሆኑ በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ኢትዮጵያ ምድር ላይ እንደምታወቀው ከባድ ነው ዶክተር ከመሆን ሌላ ነገር በጣም ከባድ እንደሆነ ጭምርም ነው። በተለይም በተለይ ዶክተር ለመማር ዩኒቨርሲቲ ገብቶ ከፍተኛ ውጤት አልፎም ደግሞ የንባብ ጊዜያቸው ከፍተኛ ዋጋ እየከፈሉ መስዋዕትነት ከፍሎ ተምሮ ከተመረቁ በኋላ ደግሞ በጣም የሚያሳዝነው ስራ እድል ማግኘት ከዛ ደግሞ ስራ ከገቡ በኋላ ደግሞ ደሞዛቸው እንደዚህ የሚሆን ከሆነ ምን ይፈይዳል በማለትም ነው የምንማረው ለባርነት ከሆነ ምን ጥንቅር ብሎ ይቅር በማለትም ዶክተሮቹ ድምፃቸውን ሲያሰሙም ነው የተስተዋለው። ታዲያ በርካቶቹ ሀሳባቸውን የገለጹ ያሉት በተለይ ሕክምና ጉዳይ በተለይ የሕክምና ዘርፍ በጣም አስፈላጊና ለኢትዮጵያ ከምንጊዜውም በላይ የሚያስፈልግበት ሰዓት እንደሆነ ጀምርም ነው። በርካታ ታማሚዎች አሉ የሕክምና አድማ ካረ ሌላ ፈተናና ስቃይ የሰው ነፍስ እንደሚያልፍ ጭምርም የአደባባይ መረጃዎች እንደሆኑ በርካቶቹም ምክንያቱም ታካሚዎቹ በዶክተር እጅ በርካታ ቁጥር ያላቸው ኮማና የተለያዩ ከፍተኛ የህክምና ክትትል ውስጥ የሚገኙት አሉ። ስለዚህ ለእነሱም ታሳቢ በማድረግ ነገሮችን ቶሎ መፈታት እንዳለበት መፍትሄ እንደሚያስፈልግ ጭምርም ነው በርካቶቹም እየገለጹ ያሉት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።